አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንዴት አላችሁ? ሰላም ናችሁ ወይ? እንዴት ቀረማችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ። ዛሬ በስንት ጊዜያችን ወደ ስናይት መጥተናል። እስኪ እንትን ቁረጥ እንጂ መግቢያ እና፣ በስንት ጊዜያችን ስናይት መጣን መሰላችሁ? ዊ ዊ እንዴት አምሮበታል! ይሉኝ ነው ያው ሚጣ ለመጫወት አልደረሰችም እንጂ ማለት ነው። እና ጋይስ አብራችሁን ፈታ በሉ ቁረጥና፣ እናላችሁ በስንት ጊዜያችን መጣን፣ ሚጣን ሳልወልድ ኧረ፣ ሳላገባ የመጣሁኝ ወላይ ነው የምላችሁ። ወዲያው ከአረብ ሀገር እንደመጣሁኝ መጣሁኝ በዛው ቀረው በቃ ይሞላልኝ። ወላሂ አምሮበት በታላ አሁን ያ አላህ እኛ ጋር ድርቅ ነው። እዚህ እኮ አብለዋል እናቴ አረንጓዴ ለብሷል፣ እና በጣም ነው የሚያምረው። እንግዲህ ዛሬ አብራችሁን ፈታበሉ ማለት ነው የሚጣመታለች ኋላ ቀርተው ነው አብራችሁን ፈታበሉ ተዝናኑ። በይታሰቦታችን ሁል ጊዜ በቃ እኩሽና እያዋል ናችሁ ቀለ ቀለ በረንዳ ለበረንዳ አሰልፍተናችኋል። እዚ ዛሬ እንኳ አረንጓዴ እናሳያችሁ

ይፍታህ ነብስ በናት ሰሏ የምታናዳችው ነገር ሁል ጊዜ በወጣን ቁጥር የምተኛው ነገር በቃ ባጃጃ ለሽ ነው። ምትነ ላስተኛ ነው። ጭራሽ አባትዮውም ያው ላስተኛ ነው። ስማዬ መጣሽ

ዛሬ ቆመሽ ነው መሄድ ያለብሽ፣ እዚሁ ለአዴተ ለማምብል አይደል? እንደማይዬ ጎበዝ ጎበዝ ጎበዝ አምዝዘዝልን፣ የሆነ ነገር እዚሁ እንሆን፣ እዚሁ እንሆን። እንዞራለንማ ሻይ ቡና የሚለን ፈልግልን። እንዴ ሳንዝናናማ በደንብ አንሄድም። ዛሬ ጋጣ አርገነው ነው ለደን ዘብ። አይደል? እንደሱ እስኪ ማይዬ እሱ የምን ዛፍ ነው? ምን ፓንታና ኬክ ብቻ ነው ያላችሁ? እንዴት ተኛበት አይታወቅም። ሁሉም ምኑን ምኑን ልቅጣፍ ስትይ አልነበር። እስኪ እጅ እንነን እንጭ እንግዲህ እንኩሮ ቤት መጥቻለሁ እ ቤተሰብ እንግዲህ ከእኛ ጋር ፋበሉ ማለት ነው። እንግዲህ አንዳንድ ቀን እንኳን ይንፈስብኝ ብለን ወጣ ብለን ነው። በቃ እንደነገርኳችሁ በጣም ቆይቻለሁ። ሰናይት ተመጣሁ። በጣም ነው ያማረበት። ወላሂ ነው የምላችሁ አረንጓዴው ድምቅ ነው ያለው።

እናብራችሁን ቆዩ፣ ቤተሰብ እንግዲህ፣ ቤተሰብ እዚህ እንትን ቦታቸው ያምራል እንጂ የሚበላ የሚጠጣ ሲላችሁ ፋንታና ኬክ ብቻ ነው ያለው። እንደምታዩት ቸር ነው ያደረጉልን ማለት ነው። እኛ ስለነሱ ይብዝላኝ እንጂ ወናና አለን፣ ያው ካልመሸብን ማለት ነው እንበላለን። አይ መዝናናት እንኳን እዚህ ብለታል፣ ይምሪ ነው፣ በጣም ነው የሚያምረው። አባትና ልጁም ተመችቷቸዋል። እንዴት ነው ገባችሁ? ወደ እኔ ነው እንዴ? ነገር አለኝ ታውቃለህ ፈታ እያሉ ነው ማለት ነው። ሰልዋ ራሱ በጣም ደስ ብሏታል። እና መቼም አየር ቀየር ማረጉ አይከፋም እላችኋለሁኝ። እዚ ተቀምጠን ግን ሀምዛሀራ ማላይክ ታመጣኝማ ስንገባ መናፈሻ አልመጣም ተተገባል። እስካሁን መናፈሻ አልመጣ እንደገና ግባኝ ወስ ወስ ነበር ራስሽ እንደገና እግባኝ እያልኩ ነው ያጀማ። እንዴ የኛ አኛ ስንጋባ ማለት ነው እንትን ነበር ምን ነበር ባል የሚባል ምን ኮማንድ ፖስት ኮማንድ ፖስት ነበርና፣ ከአስራ ሁለት ሰዓት በኋላ ማምሸት አይቻልም። ከዛ ደግሞ ኔ ልወስዱ ሲመጡ አምሽተው ነው የመጡት። አስራ ሁለት ሰዓት አለፈ ማለት ነው። እንኳን መናፈሻ ልንገባ ከቤቴ ወደ ቤቱ አይ ሳያሳዝም ማለት ነው እዚህ ሳልገባ እንደገና ማግባት አለብህ ወለህ ሰፈሩ ነው ያልኩኝ። አለስእንተን፣ ምንድ ነው ሰልዋን ይዘን ምናምን በእናትናባ ሰልዋም ስዋ ሰልዋን በቃ ሰርግ እናደርጋለን ከዛ በኋላ ስንከብር በኋላ ማለት ነው። ሲኖረን ምን አስተያየት አላችሁ? እንምናሻሳል ገባ ቤሎ ለብሼ የማልቀርብ ሰልዋ አበባ ረጭ ትሆናለች። አበባ ሰልዋ አበባ ረጭ ከዛ ሰልዋ ስታዲግ ምን ብላ ተወራለች? አባት እና እናት ሲጋቡ ምዚ ነበርኩ ብላ ተወራለች ማለት ነው። ነገሩ የግራጥሉም ዝም ብላችሁ እና እንደዛ ነው እላችኋለሁኝ ቤተሰብ። በተረፈ እንግዲህ አብራችሁን ሁኑ ማለት ነው። እንንቀሳቀስና ዙሪያውን ዙሪያውን ሁሉ እናሳያችሁ እላችኋለሁኝ ቤተሰብ

ቤት ነበር ያለከኝ፣ እንግዛ። እንዴት አለ አጥሩ? ማለት አጥርና፣ አይ እዚህ ይሸጣሉ። የሚቆረጠው የሚከረከመው አጥር ነው የሚባል ያሚያምረው፣ ልክ እንደዚህ አይነቱ ማለት ሰፊ ፍናት አው እቺ ማለት ነው ታታታለች ወበናት አረግ ተታሩ ካሜራ ወዲህ እኔ ነው ያዞርኩት። እቺ ማለት በጣም የሚያምረኝ ይሄ ነገር ኢንሻአላ፣ አጥሬ ልጠርና ከውጭ በኩል እንደዚህ እንደሚያደርገው ሀምዛ ተስፋ አለን ኢንሻአላ ማለት ነው። ግን አጥር ፍቃድ አናወጣልን ብለው ይኸው እስከ አሁን እየተጉላላን ነው ማለት ነው። አስቸጋሪ ነው ጋይስ፣ ኢትዮጵያ መኖር ትላላችሁ። እና እስካሁን አልጀመርኩም። ባለፈው አጥራለሁ ምናምን እያልኳቸው ነበር እና ይሄን እንደው ዙሪያውን ቤት የማረግ ምኞቴ ይያምራ በጣም ነው። ከላይ ይቆረጣል እና ደስ ይላል ማለት ነው። ቆንጆ አጥር ነብራችሁ በግንብ ምናምን የታጠረ ሆነው ማለት ነው። አዎ ያ ብናት ከዛ ይሄን ከውጭ ግጥም ስታረጉት ያ ሰላም ያ ሰላም ፓርክ ይመስላል ማለት ነው። እና እንደዛ ነው ሙላቹ ያ ብናት። አብራችሁን እንግዲህ ፈታ እንዳላችሁ ተስፋ እናደርጋለን እንደምሳሌ ማለት ነው።

ቤታችን አመሸህም፣ እንደ ሱሱ ማሪቱ እስካሁን ራሱ ቀርጥ ነው አይደል? ስልኬ በራሱ ጊዜ ይመልሳል። ያ በናት እና እንግዲህ ወደ ቤታችን ልንገባ ነው። ሱሱ፣ እንሂድ። ይዙ ነው የምትቆይው? እንሂድ፣ እንሂድ። ይሄ ወቀሩ ባይ እኔ ትንሽዬ ልጅ እና እና ቤተሰብዬ በቃ ደህና እደሩልን። ያው የመሸ ስለሆነ ደህና እደሩ እንበላችሁ ባላችሁ ደህና እደሩልን። ሰላም ደሩልን፣ ሰላም ያገናኘን፣ ቸር ያገናኘን። እንግዲህም እዚህም የምንመላለስ ያርገን እና ሰልባ አረን ይፍቅር በቃ እና ያክል አየር ከወሰዳችሁ ሰላም ሁኑ። በእያላችሁበት አለፍ ሊሃል ስመጡን የቀበላችሁና ኮምቦች አርፋችሁ ምናምን እዚህ ተዝናንታችሁ ትሄዳላችሁ። ሌላ ቦታ የሆነ ሀገራችሁ ማለት ነው እንዳታልፉን